ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን እንዴት ሰነበታችሁ? የታተላችሁ የምትገኙ ታራ 3 ባራዳ ፌም 95 ነጥብ አንድ ነው። አርሰናል ከአስር ተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ነጥብ ጥሏል። ከዛ ውጭ ከስምንት ተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ጎል አስተናግደዋል። እጅግ በጣም አስገራሚ ጉዞ ነው ያደረገው። መደነቅ ይኖርበታል። ሌሎች ቡድኖች እንደ አርያ ሊኮርጁት የሚገባ ጉዞ ነው ያደረገው። አርሰናል ለመጨረሻ ጊዜ ጎል ያስተናገደው ሴፕቴምበር 28 ከኒውካስል ዩናይትድ ጋር ባደረገው ጨዋታ ነው በሴንት ጄምስስ ፓርክ ኒክ ቮልት ማደ ባስቆጠረው ጎል ነገር ግን ረዥም ርቀት ተጉዞ እንግዲህ ከስምንት ተከታታይ ጨዋታ በኋላ ለመጀመሪያ ጊዜ ጎል አስተናግዷል። በስታዲየም ኦፍ ላይት ሰንደርላንድ እንግዲህ ከ ከ2016 17 የውድድር ዘመን በኋላ ለመጀመሪያ ጊዜ ነው ወደ ፕሪሚየር ሊግ ያደገው። በዛ የውድድር ዘመን በአሰልጣኝ ዴቪድ ሙየስ እየተመራ ከወረደ በኋላ በሊጉ ወደ ሊጉ ለመምጣት ረዥም ጊዜ ወስዶበታል። በሻምፒየንሺፕ ነበር ሲታገል እየነበረው ነገር ግን በክረምቱ የተጫዋች ዝውውር ከ10 በላይ ተጫዋቾችን ለማስፈረም 142 ሚሊዮን ፓውንድ ከፍሎ ከዛ ውጪ በወርዱ አመቱ እጅግ በጣም ጥሩ ጉዞ እያደረገ ነው የሚገኘው። ወጣት ተጫዋቾች ልምድ ያላቸውን ተጫዋቾች እየጠቀመ ይገኛል። ከምንም በላይ ቀድሞ ያርሰናል ተጫዋች ግራኒት ዣካ ልምዱን ከዛ ውጪ እንደ አዲንግራ ና ሌሎች ተጫዋቾች በዚህ ረገድ ትኩረትን የሚስቡ ናቸው። እንደ ኢሶዶሮ እና የመሳሰሉ ተጫዋቾች የበለጠ ለቡድኑ ጉልበት የሚጨምሩ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ለመጀመሪያ ጊዜ በውድድር አመቱ አርሰናል ሁለት ጎሎችን ያስተናገደበት ጊዜ ሆኗል። ከዚህ ቀደም ጎል ያስተናገደው እንግዲህ በማንቸስተር ሲቲ እርሊንግ ብራውታላንድ፣ በሊቨርፑል ዶሚኒክ ሶቦዝ ላይ ከዛ ውጭ በኒውካስል ዩናይትድ ኒክ ቮልተማደ እንደነበሩ ይታወቃል። በዛ ጨዋታ ላይ ግን ሁለት ጎሎች ተቆጥሮበታል። የጨዋታው ባህሪ የተለየ ነበረ። ለመጀመሪያ ጊዜ ጎል ያስተናገደበት ከዛ በኋላ የተለየውን አርሰናል የተመለከትንበት ጨዋታ ነበር። ያ ጨዋታ ሁለት ጎሎችን ለማስቆጠር እጅግ በጣም ከፍ ያለ ጥረት አድርጓል። እንግዲህ የተቆጠረበት ሰላሳ ስድስተኛው ደቂቃ ላይ ነው። ከዛ ሁለተኛው አጋማሽ እስከ ረፍት አንድ ለባዶ ተመርቶ እስከ ረፍት ቡካዮሳካ ከረፍት በኋላ ሀምሳ አራተኛው ደቂቃ ቡካዮሳካ ጎል አስቆጠረ። ከዛ በኋላ ትሮሳር ሰባ አራተኛው ደቂቃ ከሀያ ደቂቃ በኋላ ጎል አስቆጠረ። ነገር ግን ዘጠና ሲደመር አራት ነው የአቻነቱ ጎል እየተቆጠረበት በዚህ ረገድ ያኔ ተከትሎ ለት ለለት ሆናቸው ውጤት ተለያይተዋል እስከዛ ጨዋታ ድረስ እንግዲህ ለ12 ሰዓት ከ56 ደቂቃ ድረስ ጎል አልተቆጠረበትም 12 የጎል ማግባት ሙከራ ነበር እየተደረገው አርሰናል ላይ ዴቪድ ራያ በዚህ ረገድ እጅግ በጣም ጥሩ ጊዜ አሳልፎ ነበር ተመራ አገባ መልሶ መራ ከዛ በኋላ ውጤቱን ያስጠብቃል ተብሎ ሲገመት ሲጠበቅ አርሰናል በድጋሚ ሌላ ጎል አስተና ሌላ ጎል ሳያስተናግድ ውጤቱን አስጠብቆ ይቆያል ሲባል ሌላ ጎል ተቆጠረበት፣ በመጨረሻው ደቂቃ ላይ መጨረሻ ጊዜ እንዲህ ባለቀ ሰዓት የተቆጠረበት ማስታወሰው ከማንቸስተር ሲቲ ጋር ባለፈው የውድድር ዘመን ሁለት ለሁለት በሆናቸው ውጤት የተለያየበት ጨዋታ ነበርና የአርሰናል ጉዞ ተገቷል። ሚሊሻ ከስምንት ተከታታይ ክሊንሺት በኋላ የ122 ዓመት ታሪክ ሰርተዋል። ይሄ ታሪክ ይሰራ ዘንድ ሌላ መቶ አመት የሚያስፈልግ ይመስላል። ያ ወደ ከባድ ሜዳ ነው የሄደው አርሰናል። ብዙዎች የማሸነፉን ግምቶች ለአርሰናል ሰጥተው ነበር። እርግጥ ተጋጣሚው ሰንደርላንድ ከረጅስ ለብሪ ጋር በጣም ጥሩ ጊዜ እያሳለፈ ያለ ቡድን አሁን በሊጉ የደረጃ ሰንጠረዥ አናት ካሉ ቡድኖች መካከል አንደኛው ነው። የት ድረስ መጓዝ ይችላል? ምናልባት አጠራጣሪው ነገር እሱ ካልሆነ በስተቀር በደንብ ኮች የተደረገ ቡድን እንደሆነ ከአርሰናል ጨዋታን በፊት ብዙ ጠንካራ ነገሮች ስንመለከት ነበር። በተለይ በመከላከል ኦርጋናይዜሽን፣ በመልሶ ማጥቃት፣ በአካላዊ ፈተናዎች የበለጠ ፊዚካሊ ፊት የሆነ ቡድን እንደሆነ ስንመለከት ነበር። አርሰናል እንግዲህ ያለፉት ዓመታት የአርሰናል ችግር በዚህ ፊዚካል ፊትነስ ፈተና የሚሰጡት ቡድኖችን ለመቋቋም የሚቸገረውን አርሰናል በዚህ ውድድር ዘመን እንደማንመለከት ያሳየበት ጨዋታ ነው ብዬ ነው የማምነው። ሌላ በአርሰናል በኩል የተሻሻለውን ኳሊቲ የተመለከትንበት ጨዋታ ነው። ወደ ቀላል ሜዳ አይደለም የሄደው። ጥሩ ጊዜ እያሳለፈ ካለ ቡድን ጋር ነው ጨዋታውን ያደረገው። እንግዲህ ጎሎች ያልተቆጠሩበት ስምንት ተከታታይ ጨዋታዎች፣ ያ ይቀጥላል የሚል የበለጠ ለመከላከሉ ተነሳሽነት ሊሆን ይችላል ለሌላ ሪከርድ መጫወት ተከላካዩ ትኩረቱን እንዳያጣ ምክንያት ይሆናል የሚሉ ነገሮች በተደጋጋሚ ጊዜ ሲነሱ ነበር። ግን በመከላከል ላይ በአማካዩና በተከላካዩ መካከል የተወሰኑ የትኩረት ማጣቶች ተመልክተን ነበር። የመጀመሪያ ጎል ሲቆጠር ዴክላን ራይስ ኳሱን መቆጣጠር የሚችልበት እድል ነበረው። በዴክላን ራይስና በመሀል ተከላካዩ ጋብሪኤል ማጋሊሽ መካከል ፍጥነቱን ተጠቅሞ ገብቶ ነው ወደ ጎልነት ኳስን መቀየር የቻለ የሰንደርላንዱ ባላርድ ባላርድ ጥራት ያለው ጎል ነው ያስቆጠረው። ጎሉ ሲቆጠር ሰላሳ ስድስተኛው ደቂቃ ላይ አርሰናል ጥሩ ኳሱን በተቆጣጠረበት አጋጣሚ ነው በመልሶ ማጥቃት በፍጥነት ያም ቦታ ለመጠቀም የቻሉት። ከኳስ ጋር በጣም ጥሩ ናቸው። ብዙ ላይ ቆዩ ይችላሉ። ግን የሚያገኙትን ኳስ ለተጋጣሚያቸው ክብር በመስጠት ቶሎ ቶሎ ኳሱን ለተቃራኒ ቡድን አሳልፎ ሰጥቶ መከላከል ላይ ብቻ ትኩረት የሚያደርግ ቡድን አይደለም። ሰንደርላንድ ዳይሬክት ነው ግን ፈጣን የኳስ ቅብብል ያደርጋሉ፣ ለመከላከል ትንሽ ያስቸግራሉ። አንዳንዴ ከኋላም ኳስ ይዘው ለመውጣት ይሞክራሉ። የአጫነቱም ጎል የተቆጠረው በዛ ምክንያት ነው። ጫና ውስጥ ከተተው ዴክላን ራይስ ጥሩ ፕሬዠር ነው የፈጠረው። ቡካዮ ሳካ አስቆጠረው ጎል መነሻው የዴክላን ራይስ ታታሪነት ውጤት ነው። ከዛ በኋላ ለአርሰናል አስቸጋሪው ነገር የሚመስለው ሁለቱን ጎል ማስቆጠር ይመስል ነበር። ምክንያቱም የበለጠ ጎል በማስቆጠራቸው ምክንያት ዲፌንሲቭ ኦርጋናይዜሽኑ ከመጀመሪያውም በላይ የበለጠ እምነት አግኝተዋል። በሰንደርላንድ የጨዋታ መንገድ ውስጥ የበለጠ ወደኋላ ፍግፍገዋል። ትኩረታቸው ከፍ ብለዋል። ጥብቅ መከላከል ነው የተመለከተ፣ የተዋሃደ መከላከል። ስለዚህ አርሰናል ጎሎች እንዴት አድርጎ ሊያስቆጥር የበለጠ የጨዋታውን ፈተና አክብዶታል። የተቆጠረበት ጎል የሚል ነገር ሲነሳ ነበር። ግን ፈጣን ምላሽ መስጠት የቻሉት አምሳ አራተኛውና ሰባ አራተኛው ደቂቃ ላይ ጎሎች አስቆጥሮ መምራት ችሏል። ከዛ በኋላ ብዙዎች ስጋት አልነበራቸውም። አርሰናል የመከላከል ጥንካሬው የዚህ የውድድር ዘመን የበለጠ የቡድኑ ዋስትና ነው። አንድ ጎል አስቆጥሮ ጨዋታ ማሸነፍ የሚችልበት አይነት የተደራጀ መከላከል የሚተገብር ቡድን ከመሆኑ ጋር በተያያዘ ሰንደርላንድ ጎል ያስቆጥርበታል ከዚህ በኋላ የሚሉ እምነቶች አልነበሩም። በጨዋታ እንግዲህ መከላከል የሚፈተንባቸው ደቂቃዎች በእግር ኳስ ብዙ ጊዜ ተደጋጋሚ ጊዜ እናነሰዋለን። ጨዋታ ሲጠናቀቅ ወይም የጨዋታ መጠናቀቂያ ፊሽካ ሊደመጥ ጥቂት ደቂቃዎች ሲቀሩ በድካም ምክንያት የሚመጡ ትኩረት ማጣቶች ተከላካዮች የሚፈተኑበት ደቂቃ ነው። ይሄ ደቂቃና መጠነኛ ትኩረት ማጣት በአርሰናል መከላከል ውስጥ የተመለከትን ይመስለኛል። ምናልባት ጋብርኤል ማጋሊሽ የሚችለውን ሁሉ ጥረት አድርገዋል፣ ሁለተኛ ጎል እንዳይቆጠር፣ ግን አንድ ስቴፕ የዘገየ ጥረት ይመስለኛል። አንድ እርምጃ ለእንቅስቃሴው ወይም ደግሞ ለአደገኛው ሰው አንድ እርምጃ ጠጋ ብሎ ቢሆን ኖሮ ኳሱም በግንባር ቀድሜ ማግኘት እድሉ ይኖራል የሚል እምነት አለኝ እና የተወሰነ ጥቂት መዘግየት ዋጋ አስከፍሎታል። ገብርኤል ማጋሊሽ ዴቪድ ራያ በነበረበት ቦታ ቢቆይስ ኖሮ እሱ ምንም ለጎሉ መቆጠር ቁልፉን ገብርኤል ማጋሊሽ እየታገለ የሌላ ተጫዋች የእሱ መውጣ መምጣት አስፈላጊ አልነበርም፣ አላስፈላጊ ነው። በዋናነት ጎል የተቆጠረበት ምክንያት ዳቪድ ራያ ቦታው ላይ ሆኖ ቢቆጠር ብዙ ላትነጋገርበት ትችላል ግን ያለ ዋጋ እንዲቆጠር ምክንያት ሆኗል። ጎሎ የተቆጠረበትን ቦታ ስትመለከተው ዳቪድ ራያ ቦታው ላይ ቆሞ ቢሆን ኖሮ በቀላሉ ሊቆጣጠረው የሚችል ኳስ ይመስል ነበር እና ትንሽ ትኩረቱን ያጣ ይመስላል። ዳቪድ ራያም አላስፈላጊ ውሳኔ ነው የወሰነው እና ይሄ ምናልባት አንዳንዶች ዳቪድ ራያ ባለፉት ተከታታይ ጨዋታዎች ብዙ ጫና አልነበረበትም። በሰንደርላንዱ ጨዋታም ጫና አልነበረበትም። ሁለት ኦን ታርጌት ሙከራ ብቻ ነው የተሞከረው በጨዋታው፣ ሁለቱም ወደ ጎልነት ተቀይረዋል። የመጀመሪያው ጎል እሱ ላይ ጥያቄ ማንሳት አይችልም፣ ምንም ሊያረገው። ሁለተኛው ላይ ታይሚንግ ስህተት ነው በትክክል። ስለዚህ ሁለት ሙከራዎች ብቻ ነው በዚህም ጨዋታ የተሞከረበት። በሰንደርላንድ በኩል የሰንደርላንድ ግብ ጠባቂ ቢዚ የሆነባቸው እድሎች ተፈጥረዋል። አምስት ኳሶችን ሴቭ አድርጓል። አርሰናል አምስት ሰባት ኦን ታርጌት ሙከራዎችን ነው አርሰናል የሞከረው። አምስት ሙከራዎችን ማዳን ተጠብቆበታል። ምንም ሮቢን ምንም ኳስ አላዳንም ዳቪድ ራያ። ስለዚህ አንዳንድ ጊዜ በተከታታይ ጨዋታዎች ከጫና ነጻ መሆኑ፣ በዚህም ጨዋታ ተደጋጋሚ እድሎች አለመፈጠሩ የትኩረት ማጣት እንዲገጥሙ ምክንያት ሊሆን ይችላል የሚል እምነት አለ። የዳቪድ ራያ ውሳኔ የተሳሳተ መሆኑ አርሰናልን ዋጋ አስከፍሎታል። ግን ለኔ ቅድም እንዳነሳ ነው፣ ፖዚቲቭ ነገርም ያለው ጨዋታ ነው። በአርሰናል በኩል ስልሳ አምስት በመቶ የኳስ ቁጥጥር ድርሻ ነበረው አርሰናል በዚህ ጨዋታ ጨዋታውን፣ ተቆጣጥሮታል ከተቆጠረበት ጎል በኋላ በዚህ አግሬሲቭ ጨዋታም ሁለት ጎሎች ማስቆጠር ችሏል። በሲዝን ውስጥ የሚገጥሙ ጥቃቅን ችግሮች ዋጋ አስከፍለውት ነው ነጥብ የጣለ የሚል እይታ ነው ያለ። ያ በጨዋታው ላይ ከምንም በላይ ያቺ ጎል ሰላሳ ስድስተኛው ደቂቃ ላይ ከተቆጠረች በኋላ ያቻነቱን ጎል ለማግኘት የመጀመሪያው አጋማሽ እስኪጠናቀቅ ከዛ በኋላ ሁለተኛው አጋማሽ ተጀምሮ ሀምሳ አራተኛው ደቂቃ ድረስ አርሰናል የተጫወተው የጨዋታ መንገድ የቀድሞውን አርሰናል የበፊቱን የአርሰን ቬንገርን አርሰናል የሚያስታውስ ተጋጣሚውን ጨምቆ ፋታ በማይሰጥ በፈጣን ኳስ ኔኪ ተጋጣሚን የሚያስጨንቅ እረፍት የሚነሳ የማጥቃት እንቅስቃሴ ነው ያደረገው ለእኔ በግሌ ባለፉት ስምንት ጨዋታዎች አርሰናል ባደረጋቸው ጎል ሳይቆጠርበት ባሸነፈባቸው ጨዋታዎች ሲከተል ከነበረው የጨዋታ መንገድ እጅግ በጣም ተቃራኒ የጨዋታ መንገድ ነው በዛ ጨዋታ ላይ የተመለከትነው በተለይ እነኛን ሁለት ጎሎች እስኪያስቆጥር ድረስ በእነኛ ሁለቱን ጎሎች እስኪያስቆጥር ድረስ ያወጣው ጎል ያወጣው ጉልበት በሌሎች ጨዋታዎች ቀድሞ ጎል አስቆጥሮ ጨዋታውን ያለ ኳስ ኮንትሮል ወይም ማኔጅ ሲያደርግ ከሚያወጣው ጉልበት ሁለት እጥፍ በላይ ያወጣ ነው ይመስለኝ ያችን ጎል ሰባ አራተኛው ደቂቃ ላይ ካስቆጠረ በኋላ ወደ ቀደመው ወዳለፉት ስምንት ጨዋታዎች የጨዋታ መንገድ ቀድሞ ጎል ካስቆጠረ በኋላ ይከተል ወደ ነበረው ኢኮኖሚካል ፉትቦል ነበር የመጣው። ግን በአእምሮም በአካልም የመዛል ነገር አለ ብዬ አስባለሁ። እነኛን ሁለት ጎሎች ለማስቆጠር ባወጣው ጉልበት እና መጨረሻ ላይ የተፈጠረውም ነገር ከዛ ጋር የተያያዘ ይመስለኛል። ከዛ በኋላ አርሰናል በጥልቀት ወራለ፣ ተመልሶ ተከላከለ። ስታዲየም ኦፍ ላይት ከሴንት ጄምስስ ፓርክ እና ከአንፊልድ ወይም ጋላታሳራይ ኦሎምፒክ ደማርሴ ወይም ፌኔርባቼ ስታዲየሞች በመቀጠል ሊጠቀስ የሚችል ከፍ ያለ አትሞስፈር ያለበት ከፍ ያለ ድባብ ያለበት ልምድ ያላቸው ተጫዋቾች አሉ። ከዛ ውጪ ወጣት ተጫዋቾች አሉ። የጨዋታውን ኢንቴንሲቲ ከፍ አደረጉት። ይሄ አትሌቲክ የሚባሉ ተጫዋቾች አሉት፣ ኃይልና ጉልበት ቀላቅለው የሚጠቀሙ፣ ከዛ ውጪ ፈጣን ተጫዋቾች። አርሰናል ከዛ በኋላ የሆነውን ነገር መቋቋም የቻለ አይመስለኝም። ለእኔ በአካልም በስነልቦናም በአእምሮም የደከመ የዛለ ይመስለኛል፣ ከሰባ አራተኛው ደቂቃ በኋላ ምክንያቱም እስከ ሰባ አራተኛው ደቂቃ እነኛን ሁለት ጎሎች ለማስቆጠር ከፍ ያለ ጉልበት ስላወጣ ማለት ነው። የሻምፒየንስ ሊግ ጨዋታ በሳምንቱ አጋማሽ ማድረጉ እዚህ ላይ መታሰብ ያለበት ይመስለኛል። ማርኪ ሰንደርላንድ ሳምንቱን የበለጠ በዚህ ጨዋታ ላይ ጊዜ ወስዶ ጥልቅ ዝግጅት ሲያደርግ መቆየት እድል ነበረው በአርሰናል ጨዋታ ላይ። አርሰናል ግን በሻምፒየንስ ሊግ ጨዋታ ከናሆ አንድ ቀን ልዩነት ነው የሚልሽ፣ ሰኞና ማክሰኞ የሆነም ጉዞ አለው ጉዞ አለው። አድካሚ ጨዋታ በራሱ የራሱ የሆነ ድካም አለው፣ አካላዊ ማእምሮዊም ጫና አለው እና እሱ ተጽዕኖ እንዳለ ሆኖ ቅድም ያነሳኸው ነገር በጣም ቁልፍ ጉዳይ ይመስለኛል። በአርሰናል በኩል ሌሎች ጨዋታዎች ላይ ቀድሞ ነው ጎል እያስቆጠረ ያለው ከዛ በኋላ ከነና መስጫው ሄዳላ ያነሳ ለማኔጅመንት የበለጠ ጌሙን ማኔጅ ለማድረግ ቴምፖውን ለመቆጣጠር የበለጠ ድሎ አለው። በጣም ብዙ ትንፋሽ ይወስዳል ሜለሻ። ይሄ ጨዋታ ግን እያንዳንዱ ነገር፣ እያንዳንዱ ደቂቃ ዋጋው ከፍ ያለ ነበር። ስለዚህ ብዙ ፍጥነት፣ ብዙ ስፕሪንቶች፣ ለማጥቃት የሚያስፈልጉ ኢነርጂዎች ሁሉ ባክነዋል። ሁለተኛው ጎል እስኪቆጠር ድረስ። ከሁለተኛው ጎል በኋላ ልክ እንዳለፉት ጨዋታዎች የጨዋታውን ቴምፖ ለመቆጣጠር ጥረቶች ነበሩ ባርሰናል በኩል የጎሉ በተቆጠረበት አጋጣሚ ግን ኢቨን ሳጥን ውስጥ የነበረው የአርሰናል የመከላከል ኦርጋናይዜሽን ካለፉት ጨዋታዎች አንጻር ለእኔ ትንሽ ወረድ ብሎብኛል። በጣም ኮምፓክት ነበር ያርሰናል መከላከል። በተለይ የሚፈልገውን ነገር ካገኘ በኋላ የሚፈልገውን ነገር አግኝተዋል። ጨዋታው ሊጠናቀቅ ጥቂት ደቂቃ ነው የቀረው፣ ጭማሪ ሰዓት ላይ ነው ያለው። ለምን ጋብርኤል ማጋሊሽ ና ጎል አስቆጣሪው የሰንደርላንድ አጥቂ ለምን በዚህ ደረጃ ብቻቸው ሊገናኙ ይቻሉ? በምን የበለጠ ሳጥን ውስጥ ሌላ በመከላከል ጋብርኤል ማጋሊሽን የሚረዳ ተጫዋች መኖር ነበረበት የሚል እምነት አለ። ማርክ ብዙ ጊዜ ከጋብርኤል ማጋሊሽ ጀርባ ያለውን ሜዳ መከላከል ከቀኝ የሚነሳው ፉልባክ ኃላፊነት ነው። በአርሰናል በኩል ደግሞ የመሃል ተከላካይ ባህሪ ስላላቸው የመስመር ተከላካዮቹ በዚህ ብዙ የሚቸገሩ አደሉም። እንግዲህ የገብርኤል ማጋሊሽ ጀርባ ዊሊያም ሳሊባ ዊሊያም ሳሊባ ምናልባት ፖዚሽኑን በሚያጣበት አጋጣሚ ደግሞ ዩሊያን ቲምበር አጥቦ ይህንን የሜዳ ክፍል መከላከል ይጠበቅበታልና ከጀርባው የነበረውን ስፔስ በዚህ ነጻነት የሰንደርላንድ አጥቂ እንዲያገኘው የፈቀዱበት የመከላከል ስህተት የበለጠ ቡድኑ ዋጋ አስከፍሎታል። ባለፉት ጨዋታዎች እንደዚህ አይነት እድሎችን አይሰጥም። ሳጥን ውስጥ ትኩረት አለ። በጣም ኮምፓክት ነው። በተከላካዮቹ መካከል በመከላከል ወቅት ሊኖር የሚገባው አይነት ጋፕ ፍጹም የተዋሃደ በአራቱ ተከላካዮች መካከል በዚህ እንቅስቃሴ ያንን አልተመለከትንም። የበለጠ ሰዓቱ አልቀዋል። ከዚህ በላይ ጥንቃቄ ሊኖር ይገባ ነበር ብዬ ነው ማምነው። የዳቪድ ራያ የበለጠ ከፍ ያለው ስህተት እንደተጠበቀ ሀይል ጉልበት፣ ቀላቅሎ የሚጫወት ከዛ ውጭ ፕሬስ አድርጎ የሚጫወት ቡድን ነው ሰንደርላንድ። በርናንድ ትራውሬ፣ ከዛ ውጭ ኤንዞ ለፊ ኖሳዲኪ፣ ግራኒት ዣካ በአማካይ ቦታ ላይ በአምስት አራት አንድ፣ ሬኒልዶ ማንዳቫ ሞዛምቢካ የተከላካይ ስራ ተጫዋች፣ ጥብቅ መከላከል በሶስት የማል ተከላካዮች በሁለት ዊንግ ባኮች፣ ከዛ ውጭ ወጣትና ልምድ ባላቸው ተጫዋቾች እየተመለከተን የምንገኘው ቡድን ነው። እንደዚሁም ደግሞ ፊት ላይ ዊልሰን ኢሲዶር እጅግ በጣም አስደናቂ ተጫዋች ነው። የፈረንሳይ ተጫዋች በዚህ የውድድር ዘመን ሰንደርላንድ ሲነሳ አብሮ ስማቸው ከሚነሱ ተጫዋቾች መካከል አንደኛውን ምን እንኳን ግራኒት ጃካ ሁሉንም ነገር ቢሆንም ለዚህ ቡድን የእሱም መኖር እንግዲህ የበለጠ የጨዋታውን ግለት ከፍ እንዳደረገው ጥያቄ የሚነሳበት ጉዳይ አለ። ምናልባት አርሰናል ሚኬል ሜሬሎ ላይ በተፈጸመ ጥፋት የፍጹም ቅጣት ምት አግኝቶ ቢሆን ኖሮ በክር የተመታው ኳስ ቀድሞ ጎል ያስቆጥራል፣ ከዛ በኋላ የተለመደውን የጨዋታ መንገድ ይከተል ነበር። ጎል ካስተናገደ በኋላ ግን እጅግ በጣም ተፈትኗል። በዚህ ረገድ ማሸነፍ የቻለው አንድ ጨዋታ ብቻ ነው። ቀድሞ ጎል ከተቆጠረበት በኋላ ኒውካስል ዩናይትድን ከማንቸስተር ሲቲ ጋር ባለቀ ሰዓት ጎል አስቆጥሮ አንድ ለአንድ ተለያይተዋል። 83ኛው ደቂቃ ላይ ጎል በተቆጠረበት በአንፊልዱ ጨዋታ የ የዶሚኒክ ሶቦዝላይ ጎል ከዛ በኋላ አጸፋዊ ምላሽ መስጠት አልቻለም። ሚኬል አርቴታም ሶስቱን አማካዮች ሚኬል ሜሬኖን፣ ዴክላን ራይስ እና እንደዚሁም ደግሞ ማርቲን ዙሜኒን አንድ ላይ መጠቀሙ እንደ ትልቅ ስህተት ተቆጥሮ እንግዲህ ብዙ ጥያቄዎች ሲነሳ እንደነበርበት ይታወቃል። ለማንኛውም አርሰናል ለ12 ሰዓት ከ92 ደቂቃ ያህል ጎል ሳይቆጠርበት ቆይቶ በሰንደርላንዱ ጨዋታ የመጀመሪያ ጎሉን አስተናግዷል። በኒክ ቮልተማድና እንደዚሁም ደግሞ በዶሚኒክ በኒክ ቮልተማድና እንደዚሁም ደግሞ በዳንኤል ባላርድ መካከል የአስራ ሁለት ሰዓት ከ ዘጠና ሁለት ደቂቃ ልዩነት አለ። እስከዛ ጎል ሳይቆጠርበት ነው የወጣው። አስራ በአጠቃላይ አስራ ዘጠኝ የጎል ማግባት ሙከራዎች ተደርጎበታል። ያኛው ሀያኛ የጎል ማግባት ሙከራ ነው። ከዛ ውጪ አስራ ሶስት ኢላማቸውን የጠበቁ የጎል ማግባት ሙከራዎች ነው የተደረገበት። በዚህ ጊዜ ውስጥ ግብ ጠባቂው ዴቪድ ራያንንም በሚገባ አድኗል። በመቶ አስር ጨዋታዎች ሀምሳኛ ክሊንሺቱ ነበር። የባለፈው የመጨረሻው ጨዋታ ከበርሌይ ጋር የተከናወነው ጨዋታ ከሁለት ሶስት በኋላ ይሄ እንግዲህ አዲስ ሪከርድም ሆኖ ተመዝግቧል። በስምንት ተከታታይ ጨዋታዎች ጎል ባለማስተናገድ እናንተስ በዚህ ጉዳይ ዙሪያ ምን ትላላችሁ? ቀጣይ አርሰናል ባለፉት ስምንት ጨዋታዎች በተጓዘበት መንገድ ሊቀጥል ይችላል ወይስ በስነ ልቦና ረገድ ተጽዕኖ ሊያሳርፍበት ይችላል? ተመልሶ ሲመጣ ከኢንተርናሽናል ብሬክ መልስ ቶተናምን፣ ባየር ሞኒክን ና ቼልሲን ነው በመጀመሪያዎቹ ሶስት ጨዋታዎች የሚያገኘው። የመጀመሪያዎቹን ሁለት ጨዋታዎች የመሬት ስላይ ነው የሚያከናውነው ከቶተናም ና እንደዚሁም ደግሞ ከባየር ሞኒክ ጋር። ከቼልሲ ጋር ግን በስታንፎርድ ብሪጅ ነው ጨዋታውን የሚያከናውነው። እናንተስ ምን ታዘባችሁ? የአርሰናል ደጋፊዎች በተለይ ምን ተሰማችሁ በዛ ጨዋታ ላይ የፈጠረው ስሜት ከዛ ውጭ ትላንትና ማንቸስተር ሲቲ ሊቨርፑልን ማሸነፉን ተከትሎ ማንቸስተር ሲቲስ ወደ ፉክክር ስሜቱ ተመልሰዋል ብላችሁ ታስባላችሁ? በዚህ ጉዳይ ዙሪያ ሀሳብ አስተያየት አድርሱን። ሰብስክራይብ አድርጎ የበለጠ ቤተሰባዊ ትስስር እና ጠናክር ስለ አዳመጣችሁን ከልብ እናመሰግናለን።